በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁ የቲክቶክ ቤተሰቦች እንደምን አላችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የድንግል ማርያም ልጅ አብ የባህሪ ልጁ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ዛሬም ዘወትርም የተመሰገነ ይሁን። የተወደዳችሁ የቲክቶክ ቤተሰቦች፣ የኢትዮጵያውያን፣ ኤርትራውያን ሁላችሁ ይህ የአማርኛ የቲክቶክ ቪዲዮ የሚደርሳችሁ ሁላችሁም እንደተለመደው ቪዲዮዎችን ሸር ኮፒ ሊንክ በማድረግ ፌቮራይት በማድረግ ሌሎችም ይህንን ፔጅ ፎሎ እንዲያደርጉ በማድረግ የተለመደውን ትብብራችሁ እንድታደርጉ የጠየኩ ወደ ቪዲዮ ገባለሁ። መስቀለ ክርስቶስን አንሳለምም ወይም ደግሞ ለመስቀለ ክርስቶስ አንሰግድም፣ መስቀለ ክርስቶስን አናከብርም፣ በመስቀለ ክርስቶስ አንባረክም የሚሉ ሰዎች ችግራቸው መስቀሉ የመስቀሉ ክብር ያልገባቸው ስለ ኢየሱስ ክርስቶስ ስጋና ደም ስለማያምኑ ስለ ሕያው እንጀራ ስለማያምኑ ነው። ከዚህ በፊት ስለ ስጋው ደሞ ብዙ ጊዜ እንዳልኩት በዮሐንስ ወንጌል ምዕራፍ 6 ላይ በተለይ ከቁጥር 48 ጀምሮ እስከ መጨረሻው ብታነቡት ከሰማይ የወረደ ሕያው እንጀራ የኔ ስጋዬ ነው አባቶቻችሁ እስራኤላውያንን ነው የሚላቸው። ያው የሚናገረውን በእነሱ መሀል ስለሆነ አባቶቻችሁ መናበልተው በበረሃ በምድረ በዳ መናበልተው እንደሞቱት ያይደለ ይህ እኔ የምሰጠው የእኔ ስጋ ግን ህያው እንጀራ ነው አለ። እንጀራ ነው አለ። ስጋ ከሰማይ የወረደ ህያው እንጀራ እኔ ነኝ አለ። አያም ዘሊቪንግ ብሬድ ዛት ካም ዳውን ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሕያው እንጀራ ሕያው እንጀራ ማለት እኛ የምንበላው ይሄ ለሥጋ ለምግብ በሥጋ የምንጠቀመው ከአዝርት ከአትክልት፣ አብስለን ጋግረን ከስንዴ ለዘወትር ምግባችን የምንጠቀመው እንደምታውቁት ተፈጭቶ ተቦቅቶ እንደገና በእሳት ተቃጥሎ እንግዲህ ሞቶ ነው ማለት ነው። ሞቶ ነው እሱ ሕያው ህይወት ሊሰጥ አይችልም። ከሞተ በኋላ ነው የጌታችን የኢየሱስ ክርስቶስ ነገር ግን በቅዳሴ ሐዋርያት፣ በሐዋርያት በሐዋርያዊ ትስስር በሐዋርያዊ ቅብብሎች በመጣች በሐዋርያት የክነት ስልጣን በሚደረግ ጸሎተ ቅዳሴ የሚጸለይባት ህብስት እውነተኛ ስጋ ክርስቶስ ወደ መሆን ወይኗ ደግሞ እውነተኛ ደመ ክርስቶስ ወደ መሆን ነፍስ የተለያት ስጋ መለኮት የተዋሃዳት ስጋ እና ደም ወደ መሆን በሐዋርያዊ ክህነት ጸሎት እንደምትለወጥ ሲነግረን ምን አለ? ከሰማይ የወረደ እንጀራ ህያው እንጀራ አለ። ያው ዘ ሊቪንግ ብሬድ ህያው እንጀራ ነው አለ። እና ይህ ህያው እንጀራ ምንድነው? አለ ስጋዬ ነው። እኔ ስለ አለም ህይወት የምሰጠው ህያው እንጀራ ስጋዬና ደሜ ነው ይላል። እንግዲህ ዮሐንስ ወንጌል ምዕራፍ ስድስትን አንብሞት ይሄ ደግሞ ትክክለኛ ስጋውና ደሙ አይደለም ብለው የሚከራከሩ ሰዎች በአንደኛ ቆሮንቶስ ምዕራፍ አስራ አንድ ላይ ታገኙታላችሁ። አንደኛ ቆሮንቶስ ምዕራፍ 11 በተለይ ከቁጥር 23 ጀምሮ ብታነቡት በነገራችን ላይ ጌታችን ኢየሱስ ክርስቶስ ራሱ በለተ ሐሙስ በምሴተ ሐሙስ ሐሙስ ምሽት እራት ከበሉ በኋላ ቆርሶ ስጋውን ማለቱ እንጀራውን ባርኮ አመስግኖ ቆርሶ ነው የሰጣቸው። ጽዋውንም እንደዚሁ በባርኮ አመስግኖ ነው የሰጣቸው። ሲሰጣቸውም ይህ ስጋዬ ነው፣ ይህ ደሜ ነው ብሎ ነው የሰጣቸው። ሰጥቷቸውም ተካፍለው በሉት ጠጡት ማለት ነው። ስለዚህ በዮሐንስ ወንጌል ምዕራፍ ስድስት ላይ ያለውን የእግዚአብሔርን ቃል እንጂ ስጋ ወደሙ እንዲሰጠን አይችልም የራሱ ስጋ ብለው ፕሮቴስታንቶች በአለማመን ከማመን የዘገዩት ሊከራከሩ ይሞክራሉ። ነገር ግን አሁንም ሳይገባቸው የክርስቶስን ስጋ እና ደን በመቀበላቸው አያሌዎች እንዳንቀላፉ ብዙዎችም ከኃጢአታቸው ሳይነጹ በመቀበላቸው እንደታመሙ በስቃይ እንዳሉ ቅዱስ ጳውሎስ ጥንቃቄ እንዲያደርጉ ይነግራቸዋል ማለት ነው። በዚህ በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 23 ጀምሮ ባለው ማለት ነው። እና ሐዋርያዊት ቤተ ክርስቲያን በተለይ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እና ሌሎች ሐዋርያውያን አብያተ ክርስቲያናት የክርስቶስን ስጋና ደም ወይም ቅዱስ ቁርባንን አማናዊ ብለው ይቀበሉታል። ዘ ሊቪንግ ብሬድ ሪሲቪንግ ዘ ትሩ ቦዲ ኤንድ ብለድ ኦፍ ጂሳስ ክራይስቶፍ ናዝሬት ሁ ኢዝ ጋድ ሪቪልድ ኢንፍለሽ በስጋ የተገለጠ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በስጋ የተገለጠ አምላክ፣ እውነተኛ ስጋው፣ እውነተኛ ደግሞ ነፍስ የተለየችው መለኮት የተዋህደው እንደሆነ አምነው ይቀበላሉ፣ ያቀብሉታል። ሐዋርያውያን ካህናት ማለት ነው እና ቅዱስ መስቀሉን ለምንድን ነው የማይሳለሙት? ለምንድን ነው ቅዱስ በቅዱስ መስቀሉ መባረክ የማይቀበሉት ብለን ስንጠይቅ እዚህ ጋር ነው የሚጀምረው። የክርስቶስ እንግዲህ በዕለተ ዓርብ በመስቀሉ ላይ ነው ራሱን መስዋዕት አድርጎ ለዓለም የሰጠ ማለት ነው። በሐሙስ ዕለት ቅዱስ ቁርባንን ሲያሳያቸው የብሉይ ኪዳንን መስዋዕት በእንስሳት በጊደር በላም የነበረውን በበግ ጠቦት የነበረውን መስዋዕት አሳልፎ አማናዊው ራሱም መስዋዕት ሰዊ እራሱ መስዋዕት እራሱ መስዋዕት አቅራቢ ካህን ሁኖ በዕለት ዓርብ የሚፈጽመውን በምሴተ ሐሙስ ወይም ሐሙስ ማታ ለደቀ መዛሙርቱ ሰርቶ ፈጽሞ አሳይቷቸዋል። እና ሲሰጣቸው ይህ በዕለተ ዓርብ ስለ ብዙዎች ኃጢአት የሚቆረሰው ስጋዬ ነው፣ ስለ ብዙዎች ኃጢአት የሚፈሰው ደሜ ነው ብሎ ነው የሰጣቸውና። እና እንግዲህ ይህ መስዋዕት እንግዲህ ቅዱስ ዮሐንስ መጥምቅ ስለ ጥምቀት ከክርስቶስ ተቀድሞ መንገዱን ሲጠርግ ምንድን ያለው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ንጹሕ በግ ክርስቶስ የእግዚአብሔር በግ ስለኛ ኃጢአት ሊሰዋ መብልና መጠጥ ሆኖ ሊሰጠን እንደመጣ ተናግሯል። እና በዚያ መስቀል ላይ ክርስቶስ ራሱን ሕያው እንጀራ ክርስቶስ በዛ ላይ የተሰዋበት ማለት ነው፣ የተሰዋበት ነው እና ድህነተ ስጋ፣ ድህነተ ነፍስ፣ ፈውሰ ስጋ፣ ፈውሰ ነፍስ የምናገኝበት ሕያው እንጀራ ነው። ቅዱስ መስቀል መሰዊያ ማለት ነው። ስለዚህ ያ መሰዊያ ክርስቶስ የከበረበት ክርስቶስ የተሰዋበት ስለሆነ እጅግ ክቡርና ድንቅ ነው። ነገር ግን የስጋው ደግሞ ክብር ቢገባቸው ኑሮ የቅዱስ መስቀሉም ክብር ይገባቸው ነበር ይሰግዱለት ነበር። እሰግድ ለመስቀል እግዚእነ ኢየሱስ ክርስቶስ ዘተቀደሰ በደግሞ በጌታዬ በአምላኬ በመድኃኒቴ በኢየሱስ ክርስቶስ ለተቀደሰው ለተለየው ለከበረው ቅዱስ መስቀል እሰግዳለሁ ብለን እኛ ኦርቶዶክሳውያንና ሌሎች አሃት አብያተ ክርስቲያናት እንደሚሰግዱት እንደዚሁም ፕሮቴስታንቶች በሰገዱ ነበር፣ ክህነትን ቢቀበሉ ከካህናት እጅ በተሳለሙት በተባረኩበትም ነበረ። ነገር ግን በዛ ላይ የተፈጸመው ድህነተ ዓለም በትክክል ስላልተረዱት ለቅዱስ መስቀሉ መስገድንና በቅዱስ መስቀሉ መባረክን አይቀበሉትም ማለት ነው። የተወደዳችሁ የቲክቶክ ቤተሰቦች እግዚአብሔር አምላካችን ጌታ መድኃኒ ዓለም ኢየሱስ ክርስቶስ እነዚህን ወገኖች ከማመን የዘገዩትን ከአለማመን ወደ ማመን፣ ካለመዳን ወደ መዳን፣ ካለማስተዋልና ከስንፍና ወደ ጥበብና ወደ ማስተዋል በቸርነቱ እንዲመልሳቸው የአምላካችን የኢየሱስ ክርስቶስ ፈቃድ፣ የቅዱሳኑ ምልጃና ጸሎት ይሁን። ሰላም ለሁላችን ይሁን።